ለኮንዶሚኒየም ቆጣቢዎች ቤት በዕጣ እንደሚወጣ ሰምተናል። የአዲስ አበባ ከተማ አስተዳደር የመኖሪያ ቤት ችግርን ለመፍታት በርካታ ቤቶችን ማስገንባት መጀመሩንና አዳዲስ ቴክኖሎጂዎችን ማስተዋወቁን ገልጸዋል። በሌላ በኩል ደግሞ ለባቡር ተጠቃሚዎች አዲስ አሰራር ተግባራዊ መደረጉን ለማወቅ ችለናል። በዚህም መሰረት የአዲስ አበባ ቀላል ባቡር ትኬት በቴሌብር መቆረጥ መጀመሩ ተገልጿል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ የምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ለባቡር ተጠቃሚዎች አዲስ አሰራር ተግባራዊ መደረጉን ለማወቅ ችለናል። በዚህም መሰረት የአዲስ አበባ ቀላል ባቡር ትኬት በቴሌብር መቆረጥ መጀመሩ ተገልጿል። በየቀኑ እስከ 60 ሺህ ዜጎችን የሚያስተናግደው የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት በዋና ዋና የትኬት መቁረጫ ጣቢያዎች ላይ የሚስተዋለውን የሰልፍ ብዛት ለመቀነስ የሚያስችል አዲስ የክፍያ ስርዓት መዘርጋቱን ይፋ አድርጓል። አሁን ላይ በአራቱ የመነሻ ጣቢያዎችና ስቴዲየምን ጨምሮ በአምስት ቦታዎች ላይ የባቡር ትኬት በቴሌብር አማካኝነት መቁረጥ መጀመሩን የገለጹት የድርጅቱ ዋና ስራ አስፈጻሚ ዶክተር ብርሃኑ አበባው ናቸው። ተጓዦች በሞባይል ስልካቸው በቴሌብር ትኬት በመቁረጥ የሚሰጣቸውን ደረሰኝ ለሰራተኞች በማሳየት በቀላሉ በባቡር መግባት የሚችሉበት ሥርዓት ተግባራዊ መሆኑ ተገልጿል። ድርጅቱ በየዕለቱ ከ55 እስከ 5000-6000 የሚደርሱ ዜጎችን የሚያመላልስ ሲሆን በተለይም በስራ መግቢያና መውጫ ሳታት የተጠቃሚዎች ቁጥር በእጅጉ ከፍ እንደሚል ታውቋል። ይህ የቲኬት መቁረጫ ጣቢያዎች ላይ ረዣዥም ሰልፎች እንዲስተዋሉ ምክንያት መሆኑን የተገለጸው ዋና ስራ አስፈጻሚው ይህንን የሰልፍ ችግር ለመቅረፍ በቴሌብር የመክፈያ ስርዓት መጀመሩ ትልቅ እገዛ ያደርጋል ብለዋል። ከተጠቃሚው ብዛት አንጻር በተለይም ጠዋትና ማታ የቲኬት መቁረጫ ጣቢያዎች ላይ ረዣዥም ሰልፎች ይታያሉ። ይህንን ለማስቀረት እንዲያ ሲያግዝ በቴሌብር ብር ትኬታቸውን በአራቱም መነሻ ጣቢያዎች እንዲሁም ደግሞ ስቴዲየም በሚገኙ የትኬት መሸጫዎች ቆርጠው በስልካቸው ድረሰኝ በማሳየት ማለፍ ይችላሉ በማለት አዲሱን ስርዓት ገልጸዋል። ይህ የክፍያ ስርዓት የተዘረጋው ትኬት መቁረጥ በሚቻልባቸው አምስት ቦታዎች ላይ ሲሆን አራቱ የመነሻና መድረሻ ጣቢያዎች ሲሆኑ አምስተኛው ደግሞ ስቴዲየም ጣቢያ መሆኑ ታውቋል። ዋና ስራ አስፈጻሚው የባቡር ትራንስፖርት ተጠቃሚዎች ቁጥር ከፍተኛ መሆኑን የገለጹ ሲሆን በአሁኑ ወቅት 19 ባቡሮች ብቻ አገልግሎት ለውጥ እየሰጡ መሆናቸውን ጠቁመዋል። ይህ ቁጥር ከተጠቃሚዎች ብዛት አንጻር በቂ እንዳልሆነ በማንሳትም የባቡሮችን ቁጥር ለማሳደግና በተለያዩ ብልሽቶች ምክንያት ቆመው የሚገኙ ባቡሮች ተጠግነው ወደ አገልግሎት እንዲገቡ የማድረግ ስራ እየተከናወነ መሆኑን ገልጸዋል። የአዲስ አበባ ቀላል ባቡር አገልግሎት ከ10 ዓመታት በፊት ስራ ሲጀምር 41 ባቡሮችን ይዞ እንደነበር የሚታወስ ሲሆን አሁን ላይ 21 ባቡሮች በብልሽት ምክንያት ቆመው እንደሚገኙ መረጃዎች ያሳያሉ። በሌላ በኩል ደግሞ ለ ኮንዶሚኒየም ቆጣቢያዎች ቤት በዕጣ እንደሚወጣ ሰምተናል። የአዲስ አበባ ከተማ አስተዳደር የመኖሪያ ቤት ችግርን ለመፍታት ልዩ ልዩ የቤት ልማት መርሃ ግብር ነድፎ ተግባራዊ እያደረገ እንደሚገኝ አስታውቋል። 26000 ቤቶችን ለማስገንባት ለአገሪቱ የመጀመሪያ በሆነ የግንባታ ቴክኖሎጂ ስራ መጀመሩም ይፋ ተደርገዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በአስተዳደሩና በሌጋሲ ሆም የመንግስትና የግል አጋርነት በላፍቶ ሳይት የሚገነባ የመጀመሪያው ምዕራፍ የ26000 የጋራ መኖሪያ ቤቶች ግንባታን አስጀምረዋል። ከንቲባዋ በዚህ ወቅት እንደተናገሩት አስተዳደሩ የከተማዋን ነዋሪዎች ተጠቃሚነት ለማረጋገጥ ተግቶ እየሰራ ይገኛል። የነዋሪዎች ቁልፍ ጉዳይ የሆነውን የመኖሪያ ቤት ችግር ለመፍታት ልዩ ልዩ የቤት ልማት መርሃ ግብር ተነድፎ ተግባራዊ እያደረገ ነው ብለዋል። ዛሬ በይፋ ወደ ስራ የገባው የቤት ግንባታ በአይነቱ በሀገርም ሆነ በከተማ ደረጃ አዲስና የመጀመሪያ የሆነ ቴክኖሎጂ እንደሚጠቅም ተናግረዋል። ግንባታው ጋልቫናይዝድ የብረት ውጤትን በመ ጠቀም እስከ 12 ወለሎች የሚደርሱ የጋራ መኖሪያ ቤቶችን በአጠረ ጊዜ መግጣጠም የሚያስችል እንደሆነም አስታውቀዋል። ይኸው ፋብሪካ በሙሉ አቅም ወደ ስራ ሲገባ 26,000 ቤቶችን በአመት መስራት እንደሚችል ገልጸዋል። ቤቶቹ ከዚህ ቀደም ከሚታወቀው የመኖሪያ ቤቶች በብዙ እጅ የተሻለ የቆይታ ዘመን እንደሚኖራቸው አመልክተው ይህም የከተማዋን ነዋሪዎች የቤት ፍላጎት ለማሟላት የሚደረገውን ጥረት በማገዝ ረገድ ከፍተኛ ድርሻ እንዳለው ገልጸዋል። ከዚህ በተጨማሪም ፋብሪካው ቤቶችን ለዜጎች ሰዎች ኢኮኖሚያዊ በሆነ መንገድ በላቀ ጥራት እንዲሁም በፍጥነት ማድረስ የሚያስችል አዲስ የህንፃ ግንባታ አሰራርን እውን የሚያደርግ በመሆኑ በግንባታ ወቅት ለበርካታ ዜጎች የስራ እድል እንደሚፈጥር ገልጸዋል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በበኩላቸው ዛሬ የተጀመረው የቤት ግንባታ የቤት ልማት መርሃ ግብሩን ሁሉን አቀፍና ተደራሽ በማድረግ ለዜጎች የተሻለ መጠለያን ለማጎናጸፍ አስቻይ ሁኔታ ይፈጥራል ብለዋል። አስተዳደሩ የቤት ልማት መርሃ ግብሩን የሚ የሚያቀላጥፉ ቴክኖሎጂዎችን ከሁሉም አቅጣጫ በማፈላለግ የመኖሪያ ቤት ተደራሽነት ላይ ትኩረት አድርጓል ያሉት ኃላፊዋ፣ በዚህም ተጨባጭ ውጤቶችን በማስመዝገብ ላይ እንገኛለን ሲሉ ተናግረዋል። ይህን የቤት ግንባታ ሳይትም ከቴክኖሎጂ ጋር በማስተሳሰር በመፍጠርና በመፍጠን መርብ ባጠረ ጊዜ እንደሚጠናቀቅ አስታውቀዋል። የሌጋሲ ሆን ባለቤት ያሬድ አፈወርቅ በበኩላቸው ግንባታው የኮልድ ፎርምድ ስቲል ቴክኖሎጂን በመጠቀም በፍጥነትና በጥራት ቤት ለመገንባት የሚያስችለው ብለዋል። የ28 ና የ40/60 ፕሮግራም ተመዝጋቢዎች ቁጠባቸውን እንዳያቋርጡ በተደጋጋሚ ጊዜ በመንግስት በኩል ሲገለጽ ቆይተዋል። ለቤቶቹ ከመጪው ምርጫ በፊት እጣ እንደሚወጣም ያገኘነው መረጃ ያመለክታል። በ2018 የመንግስት ዋነኛው ትኩረት የኮሪደር ልማት መስፋፋት እንዳልሆነ የከተማ አስተዳደሩ በቅርቡ ማስታወቁ ይታወሳል። ከንቲባ አዳነች አቢቤ የዓመቱ ቅድሚያ የሚሰጠው የቤት ግንባታ እና የውሃ አቅርቦትን ማሻሻለው ሲሉ በቅርቡ መናገራቸው የሚታወስ ነው። እንደ ከንቲባዋ ገለጻ ከሆነ በዚህ ዓመት ምንም አዲስ የኮሪደር ልማት ስራ አይኖርም። የአዲስ አበባ ከተማን የማደስ የማዘመን፣ የማጽዳት እንዲሁም መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ለሁሉም አካባቢዎች እንደሚያስፈልግም አስገንዝበዋል። የተጀመሩት ስራዎችና የተገኙት ውጤቶች ከከተማችን ስፋት አንጻር ገና ነው፣ ከዚህ በላይ መስራት ይገባናል ያሉት ከንቲባዋ፣ ነገር ግን ተመሳሳይ ስራዎች ሲሰሩ ዕቅድና ዝግጅት እንደሚያስፈልግ ገልጸዋል። እንደምታውቁት ቤት ያስፈልጋል። ለመሰረተ ልማቶቹ ዝግጅት ደግሞ የበጀት ዝግጅት ያስፈልጋል በጀቶቻችን ላይ ቅደም ተከተል ማስያዝ ያስፈልገናል ሲሉ ለከተማዋ ምክር ቤት አባላት አስረድተዋል። የአዲስ አበባ ከተማ አስተዳደር የ2018 ዓ.ም ትልቁ ትኩረት የቤት ግንባታና የውሃ አቅርቦት መሆኑን ያመለከቱት ከንቲባዋ ለዚህም የሚሆን በጀት የከተማዋ ምክር ቤት ባለፈው መደበኛ ጉባኤው ማጽደቁን አስታውሰዋል። የአዲስ አበባ ከተማ ምክር ቤት ባለፈው ሐምሌ ወር መጀመሪያ ላይ ባደረገው መደበኛ ጉባኤው ያጸደቀው በጀት 350.1 ቢሊዮን ብር እንደነበር የሚታወስ ነው። የተሰረው የአዲስ አበባ ከተማ በጀት ውስጥ ለቤቶች ልማት ዘርፍ የተመደበው 246 ቢሊዮን ብር እንደሆነ ታውቋል። ጠቅላይ ሚኒስትር ዐብይ አሕመድም በቅርቡ መንግስት 1.5 ሚሊዮን ቤቶችን ለመገንባት እቅድ አውጥቶ በእንቅስቃሴ ላይ እንደሚገኝ ማስታወቃቸው ይታወሳል።